ሰላም ሰላም ውድ ፋሚሊዎች እንደምንድናቸው? እኛ ለ እንግዲህ እግዚአብሔር ይመስገን። ዛሬ ያው በአዲስ ቪዲዮ መጥቻለሁ። ዛሬ ያው የመጣሁበትም ምክንያት አንድ ነገር ቢሆንም እስኪ ዮናስም እስካሁን የነበረውን ቪዲዮ አይታችኋል። ያው ዮናስም የልጅ አባት ሆኗል። እንግዲህ እንዳለው የልጅ አባት እንደሆነ ተናግሯል። ያው እኛም እንግዲህ የልጅ አባት መሆኑን ተቀብለናል እና አሁን እንግዲህ እኔም የራሴን ህይወት ማሰብ አለብኝ እና ወደ ራሴ ህይወት መመለስ አለብኝ ብዬ አስብያለው። እና ይህንንም ነገር ወደ ራሴ ህይወት ለመመለስ ደግሞ እስከ ዛሬ ከነበረው ህይወት ቀየር ብዬ ማለትም የራሴን ላይፍ ሲጀምር ያው እሚቱ ጋር አብረን የሚስገ የራሳችን የሆነ ህይወት የራሳችን የሆነ ቤተሰብ መመስረት ያለብን ይመስለኛል። እና ያንን ነገር ደግሞ ለማድረግ ዛሬ የሚቱን ጥሪያት አለው እንድትመጣ ጠርቻታለሁ። ያው ይህን ነገር ደግሞ ስናገር ሳሚ የግድ ሊኖር ይችላል። ይሄ ነገር ቀልድ ሳይሆን ቁም ነገር ነው። ነገር ደግሞ እንዲወቀላሉ እና እኔና ሷ ብቻ አውርተን የምንተወው ነገር አይደለም። ትልቅ ሰው ባለበት ሳሚን ባለበት አንድ ላይ ሆነን ስለዚህ ነገር ልናወራ ግድ ነው። ይህንን ነገር ደግሞ እንደሚቀበለኝም ተስፋ አለኝ። ምክንያቱም አሁን ላይ ወንድሙ ልጅ አለው የልጅናቱን አምጥቶ አሳይቷል። ስለዚህ እስካሳየ ድረስ ደግሞ የእኛም የራሳችንን ህይወት መጀመር ስላለብን የእሱን ፈቃደኝነት ጠይቄ አሁን ላይ ወደ ራሳችን ህይወት እንድንመለስ ይፈልጋለሁ እና እንግዲህ ሚቱን ዛሬ እንድትመጣ ሪግ ያለው የምናወራውም ነገር ስላለ ብያታለው ይህንን ነገር አውርተን ወደ ትልቅ ደረጃ እንድናደርሰውም የህይወታችንን ጅማሬ እንድንጀምረው ፈልጋለሁ። እንግዲህ ደውዬላታለሁ፣ አሁን ትመጣለች እና ያው፣ ይህንን ነገር ስነግራት ያው የሚሰማትን ስሜት አላቅም። ደስተኛ ትሆናለች ብዬ ነው ማስበው። የእኔ አይነት ስሜት ይጋራታል ብዬ ነው ማስበው። እንዲሁም መጣች።

ነው እዚሁ በዚህ ጋ እንደመጣሁኝ ሳሚን ልጠይቅ ያው የማወራችው ነገር ስላለ እንዳወራችው እዚህ ብዬሽ ነው። እኔ ግዴታ አስፈላጊ ነኝ? አዎ፣ ግድ የምታስፈልግበት ሁኔታ ስላለ ነው አንተም እንድትመጣ ያደረኩት። ዛሬ ለቁም ነገር ነው የጠራዋቸው፣ ለቁም ነገር ለትልቅ ነገር ነው። ምንድነው? አንተም መስማት ማወቅ ያለብህ ነገር ስላለ ያንን ነገር በዋነኝነት ያንተን ፈቃደኝነት ስለሚያስፈልግ። ምን? የኔ ፈቃደኝነት? ያው አሁን ላይ እንደምታውቀው ዮናስም የራሱን ይወት ጀምሯል። ገና ምንነት ያልታወቀ ሕፃኑ ሲሆን ያልታወቀ የተዘጋገበ ነገር እኮ ነው። እንግዲህ ራሱን ነው የሚያቀርበው። አይ ሶሺ ጀመረም አልጀመረም ከናንተ ላይፍ ጋር የሚያገናኘው ነገር አለ? አዎ የሚያገናኘው ነገር አለ፣ እሱም የልጅ አባቱ ሆኗልና፣ እኔ ደግሞ አሁን ላይ ያሰብኩት የራሴ የሆነ ነገር አለ። እኔ በራሴ እሚትም አዲስ ነው የሚሆንባት አሁን ላይ። እሱም የራሱ የሆነ ነገር እስካለው ድረስ እኔም የራሴ የሆነ ነገር ሊኖረኝ ይገባል። ላይፍ ልጀምር ይገባል፣ እና ከሚት ጋር አሁን ላይ አብረን ቋሚ የሆነ ኑሮ እንድንኖር ፈልጋለሁ። እናንተ እኮ እንደው በጣም ሲፈልጋችሁ ትቀልዱብኛላችሁ፣ ሲፈልጋችሁ የሆነ የሆነ ነገር ትላላችሁ። አሁን ለዚህ ነው የጠራኝ? አይደለም እየቀለድኩ አይደለም፣ ለዚህ ነው የጠራኝ። ይህ ብቻ ነው። እንዴት ብቻ ነው? በቃ ለዚህ ነው የጠራኸኝ እና ታዲያ ከዚህ ውጪ ምን አለ? እኔ እና እሷ አሁን ላይ አብረን መኖር እንዳለብን ነው። እኔ ታዲያ ኔ ኒኮ ያገባኝ ምን? እኮ ብዙ ማስበውና ብዙ የምጨነቅበት እንዴ፣ አይ ብዙ የምጨነቅበት ነገር አለ። ብዙ የሚያሳስበኝ ነገር አለ። ብዙ ነገር አለብኝ። አሁን መታችሁ እኔ ጀምሯ ጀምሯ ምንድነው ታዲያ ብርቅራ አይደለም እኮ አንተ ፍቃደኝነት ትስማማላችሁ ወይ ነው። ከዚህ በፊት ስንት ጊዜ አይቻለሁ። አንዴ ከዮናስ ጋር፣ አንዴ ከአንተ ጋር፣ አንዴ ከዮናስ ጋር፣ አንዴ ከአንተ ጋር ስትሆን ግን ያስተዋልኩት ነገር አንድ ነገር አለ። እሱ ምንድነው? እሱ አንደኛ ከአንተ ይልቅ ለዮናስ የሆነ ነገር እንዳላት አስተውያለሁ። ሁለተኛ ደግሞ አንተን በትክክል ትወድሃለች ወይ ታፈቅራለች የሚለው አጠያያቂ ጉዳይ ነው። እውነቱን ልንገርህ ብዬ ነው። ከመጀመሪያ በፊት ይሄን አስተውልና፣ ይሄንን ነገር እንትን በልና ግባበት። እሷ ላንተ ያላት ፍቅር ምን ያክል ነው የሚለውን ነገር አስተውልሽ። ከዛ በኋላ ነገሮችን መቀጠል ትችላላችሁ። እኔ አይመለከተኝም። እየመጣችሁ ግን ተሳሳምን፣ አብረን ሽንታችን ሸናን፣ አብረን እንትን ነጠላ ጫማ ገዛውላት ልብሱን አጠብኩለት፣ ሳይሆን ይህንን ነገር ልትላት የቻልከው ምክንያቱ ቦክሰሩን አጠብኩለት፣ ምን አልኩለት፣ ምናምን አይነት ወሬ ለእኔ ምንም ጥቅም የለውም ነው እኮ፣ ጥቅም የለውም ግን፣ ይህንን ልትል የቻልክበት ምክንያት ምንድን ነው? ምኑን ነው ምኑን? ያልክኝንማ ለአንተ ካላት ስሜት ይልቅ የሆነ ስሜት ስንት ጊዜ ከዮናስ ጋር ነው መሆን የምፈልገው፣ ልዑል ከህይወቴ እንዲወጣ ፈልጋለሁ። ውጣልኝ ብለው ስንት ጊዜ አሳቀው ከቤት ውስጥ አላባረሩ። ለነገሩ አፍቃሪ ልብ ይረሳል። አፍቃሪ ልብ በቀልተኛ አይደለም። አፍቃሪ እሷ ጋም እንደኔ አይነት እኮ ስሜት እኮ ሊኖር እኮ ይችላል። በውስጡ ያለ ጠይቃታ ትንገር። አንቺ ምን ታስቢያለሽ? እንዴት ብዙ አይነት ብዙ አይነቱን ታዩና አንዱን ስሜት የሚሰማሽን ትልቁ ስሜትሽን አውጥተሽ ተናገር እያለ ያለው እሱ። እኔ ራሴ ላይፍ ያስፈልገኛል ዮናስም የራሱን ልጅ ይዟል። ሁሉም ሰው ልጅ እየወለደ ነው። እኔ ደግሞ ገና በስነስርዓት እንኳን የተስተካከለ ላይፍ የለኝም። የምወደው ማፈቅረው እንደዛ ነው እያልክ ያለው። ወደው ማፈቅረው አንቺን ነው፣ ስለዚህ ከአንቺ ጋር ልሆን እያለሽ ነው። ማድረግ ያለበት አንተ ማድረግ ያለብህ እ ሰው ስላረገ የሆነ ነገር ስላረገ ሳይሆን መጀመሪያ ማስተካከል ያለብህ። ምን ማለት ነው ማለትም ቦ ማለት ነው። ይሄ እኮ ግልጽ ነው። አሁንም ለእሱ ስሜት እንዳለ እሱ ምን ነው፣ የእሱ ስሜት ኖራት አልኖራት እሱ እኮ እውነት ከሆነና ልጅቷ ህፃኗ እኮ የእሱ ከሆነች እና የህፃኗ እናት ጋር እስካ እስካሁን ድረስ ግንኙነት ካላቸው፣ እንደዛ ነው ደሞ ነገሩ የሚመስለው እንደዛ ነው ካላቸው። ስለዚህ ምንም እኮ አንተ እኮ ምንም ይሄ እንትን ማለት አያስፈልገውም። መልሽ ሊ እንጂ ምንድን ነው ዝምታው ጊዜ ማቃጠል ይመስለኛል ምን ጊዜ ማቃጠል ጊዜ ማቃጠል አይደለም አብራችሁ መሆን ካለባችሁ አብራችሁ መሆን ትችላላችሁ ማንም እኔም ያንን ነው የምለው እስከ መቼ ታለ ተራርቀ መጀመሪያ እርስ በራሳችሁ ተስማሙ ነው እርስ በራሳችሁ ተዋወቁ እሱም እኮ ፈቃደኝነቱን እኮ እየነገረሽ መልሽ ይ እንጂ እሱ አስር ጊዜ አልነገር ከዚህ በፊትም ተናገር። እና ታዲያ ምንድነው ታዲያ ደስተኛ የማትሆኝበት ምክንያት? ምክንያት አለሽ? ምክንያት ካለሽ ንገሪኝ እንጂ አብረሽው የምትቀጥይ ከሆነ እቀጥላለሁ ብለሽ አሳርፊው። አይ እኔ አልፈልግም። እኔ ሌላ ሕይወት ነው መኖር የምፈልገው። ከልውል ውጭ የምትሄጂ ከሆነ ደግሞ እሱኛውን ተናገር። ያለቀ ለምን ዝም ብለሽ ትይኛለሽ? መልስ እኮ አይሆንም እኮ ዝምታ። ምንም አይነት እኮ መናገር የምትፈልጊውን እኮ መናገር ትችያለሽ ወይ እኔም ፈርቶች ከሆነ ተናገር። የምትናገሩ ትክክለኛ ስሜት እና ታዲያ ምንድነው? ምንድን ነው ደግሞ አዲስ ነገር አለ ያለ እኮ ነገር እ በጌታ ስም ማለት ሁለታችሁም አዲስ ሊሆንባችሁ ልደነግጡም ትችላላችሁ፣ ግን እኔ እርጉዝ ነ

ለምት ትጮባታለህ በቃ አሁን እርጉዝ ከሆነች በጣም እኮ ደስ የሚል እኮ ነገር እኮ ነው ኧረ እባክህ ሁሌም የሚመኘው ነገር መቼ ነው ደግሞ እንደ ለዚህ የበቃችሁት በእናታችሁ እኛ ሳናቅ እኛ ቤተሰቦች ሳናቅ እንዴት ነው ሲተረጋገዛችሁ እ? የሰው ልጅ ምን ነገር እኮ ንገሪኝ አንተ እንዴት ነው እንደዚህ የምትለው? ማችላ የተረጋገዛችሁት ተናገሩ። ይሄን ነግሪ ነው ይዘሽኝ የመጣሽው? አንቺ ተረጋጊ። በጣም የጀግና ስራ የሰራሽ መሰለሽ? ገና ሽማግሌ ሳይላክ ቤት በስነ ስርዓት ቤተሰብ ነው። ዝም ብለህ ነው የምትልከው አይደል ሽማግሌ ዝም ብለህ ነው ፂሞ የሸበተ ሰው ዝም ብለህ ነው የምትልከው? ስነ ስርዓትና ደንብ አለው እኮ ሁሉም ነገር። አርግ አለው እኮ። በቃ ቀስ ብለህ ይሄንን እኮ ቀስ ብሎ መነጋገር ይቻላል። ለምን ትጮህባታለህ አስራ ጊዜ በኮንፊደንት ልጅ እኮ የፈጣሪ ፀጋ እኮ ነው።

ጭራሽ የኮንፊደንስ ኮንፊደንስ ትሰጪዋለሽ ምንሽ? እስኪ መጀመሪያ ለመረጋጋት ነበር። ምንም የምረጋጋው ነገር የለም ወይ? ምንሽ ነው ደስተኛ ሲያለሽ? ሁሌ ጨጓራ የሚያቃጠል ነገር አይጠፋም። እዚህ መልሽ ልኝ እንጂ ለምንድን ነው ዝም የምትዩ? ለምንድን ነው እዚህ የምትይው? ለምንድን ነው የሚከፋሽ? ሲጀመር እኮ ሊከፋሽ እኮ አይገባም። በቃ ደስተኛ እኮ ነው መሆን ያለብን። እኔ እኮ ካሁን በኋላ በቃ በምንም ታምር እኮ ከጎንሽ አለሁ። ምንም እኮ የሚያስጨንቅ ነገር የለም። በጣም ደስ የሚል ነገር። እንደ ፍጥርጥራችሁ ማለት ነው፣ እዛው ተፈጣጠሩ። ምን ማለት ነው? እኔም እዚህ ጉዳይ ውስጥ አንድ እንዳታስገቡ ከፈለግሽ አንቺ ማለት ነው። አይንሽን ቤት እንዳለ ለምንድን እንዳትመጭ አይንሽን አጥፍቼ ነው ማጠፋሽ ከዛ ቤት። ለምንድን ነው እንደዚያ ብለም የምታስፈራራት እንዴ? ቃል አርግዛው የምትመጣበት ምክንያት የለም። አልተ አልቀበልም አላልኩኝ ማረለ እንደ አባትነቱን አምኛለሁ። አባትነቱን አምኛለሁ። በጣም ነው ያመንከው አባትነት ማመን ምን ምን ዋጋ አለው? አባት መሆን ካልቻለ ለምን ድረማ አልቻለሁ ምን ሽ ነው? ለምድረም አትነግሪኝ። የደስተኛነት እኮ ስሜት የለብሽም። ለምድረም አትነግሪኝ። ለምድረምን ታስጨንቂኝ ቆይ